በተለያየ የህይወት መንገድ ባጋጠማቸው ድንገተኛ አደጋ ለአካል ጉዳት ተዳርገዋል ቶማስ አለማየሁና ስድስቱ ጓደኞቹ። አካል ጉዳትን ይዞ መቀመጥ ግን የበለጠ ጉዳት ይሆናል በማለት ተሰብስበው በከተማ ግብርና ስራ ተሰማርተዋል። ቦታው ደግሞ በአዲስ አበባ ከተማ የካ ክፍለ ከተማ ውስጥ ነው። ይህን ቦታ ስንጀምር አካል ጉዳተኛ ሆናችሁ እንዴት ልሰሩ ነበር ተብሎ ብዙ ሰው ያወራ ነበር። እኛ ወደ ጉዳቱም የተቀላቀል ነው በተለያዩ እንትኖች ነው በአጋጣሚ በአክሲደንት ነው ተጎርተን ወደዚህ ማህበር ስንቀላቀል ማለት ነው። እና ቻሌንጁን አልፈን መጀመሪያ አካል ጉዳተኝነትን ካለፍን በኋላ ጤነኝነትንም አይተነዋል። ግን ምንም ማለት አለም። ሁሉም ሰው ይሰራል። እንደ ማንኛውም ሰው አካል ጉዳተኛ ሰርቶ እንደሚለወጥ ይኸው በተግባር እያሳየ ናቸው። ማንም ሰው እኔ አካል ጉዳተኛ ነኝ ብሎ እቤት ባይቀመጥ በሚችለው በቃ ባለው አቅም ሁላ መንግስት ከጎን ሆኖ ድጋፍ እያደረገለት ና እየተደረገለን ሁሉም ወደ ስራ ቢንቀሳቀስና ና አገሪቷ ትልቅ ደረጃ ላይ ሰርተን እንደምንችል መስራት እንደምንችል ያሳየንበት ሁኔታ ነው ብዬ ነው የማምነው። ሌላ ስራም ቀርቶ የከተማ ግብርናን እንዴት ትሰራላችሁ ብሎ ታስቦ ነበር እና ዛሬ ላይ ይህን ቻሌንጅ አሳልፈን ስድስት አካል ጉዳተኞችና ና ሌላ ደግሞ ተጨማሪ ወጣቶችን አብረን ጨምረን ነው እዚህ ጋር ይህን ስራ የጀመር ነው ማለት ነው ትናንት በጓሮ አትክልት የተጀመረው የከተማ ግብርና ስራ ቀድሞ ይኖሩበት የነበረውን ከእጅ ወደ አፍ ህይወት፣ ነገን የተሻለ ለማድረግ ደግሞ ካገኙት ጥሪት የተቀማጭ አቅምን መፍጠር የቻሉበት ሆኖላቸዋል። ስንጀምር ጎመን ብቻ ነበር የጀመር ነው ከዛ ከጎመን በኋላ ቀስ በቀስ ከኪሳችን እያገጫጭን ነው ይህን ስራ ወደ በግ ወደ ዶሮ የጀመር ነው። ራሳችንን ለማስተዳደር ከእጅ ወደ አፍ ኑሮ ነው የምንኖረው። በአሁን ሰዓት ግን ያንን አልፈን ትንሽ የተሻለ ህይወት መኖር የጀመርንበትና ዳደ ያልንበት ሁኔታ ላይ ነው ያለ ነው። ምክንያቱም ከበፊት ጀምሮ ያለንን ህይወት ለመጋፋት ጥረት እያደረገን ነው። በዚህ ደረጃ ደግሞ ራሳችን ተስፋ ሳንቆርጥ ዛሬ ያለን ካፒታል እስከ 300 ሺ ብር ደርሰዋል። ካፒታላችን አጠቃላይ ማለት ነው። ቁጠባም የቆጠብ ነው፣ ትንሽ ብር አለ በአጠቃላይ ግን ካፒታላችን በስራ ላይ ነው፣ እያስኬድን ያለ ነው። በስራቸው የዕለት ምግብን ከማረጋገጥ በተጨማሪ ስራ መፍጠር እንዲችሉና በዘርፉ ውጤታማ መሆን እንደሚቻል አሳይተዋል። ውሃ ከሰፈር እየቀዳን ነው፣ ለዚህ እየደረስ ነው። ከየቤቱ በጀሪካን እያመጣን እኔ ከሁሉም በላይ እኔ ተስፋ አለኝ። የሚገርምህ ነገር ተስፋው ምንድን ነው? ተስፋው ምንድን ነው? ይህን እያየ ስትሄድ በቀን በቀን ተስፋ አለን። ህብረተሰቡም ይሄን የእኛ ጓደኛው እኛን መሳይ እኔ አሁን አርባ ሰባት አመት ነኝ ይያለሁ በዚህ ሰዓት ይሄንን ማየት ለወደፊት ትልቅ ፎቅ እሰራለሁ ብዬ አስባለሁ። እውነት ይላል እና ተስፋ አለኝ። ማህበሩ ከመንግስት የጠየቀው የመስሪያ ቦታ፣ የብድር አቅርቦት መዘጋጀቱን ሰምተናል። ትናንት በጓሮ አትክልት የተጀመረው ስራም ነገ ከራስ ባለፈ ለሀገርና ለማህበረሰብ ተጠቃሚነት ራይን ሰንቋል። አሁን ዛሬ በሬና በግ ላይ ደርሰናል። ከዚህም በኋላ ምንድነው ተስፋችን? የእንስሳትን ተዋጽኦ በሰፊው ማቅረብ እነ ስጋን፣ የወተት ላም፣ የወተት ተዋጽኦ ሁሉንም ነገር እዚህ አጠቃላይ ማለት ነው፣ ግብአቶችን አጠቃላይ በሰፊው ሰርተን ለመጨመር አሳባለን። ሁሉ ነገር አሁን ፕሮፖዛሉን ጨርሰናል፣ ወደ ስራ ገብተናል ማለት ይቻላል። ግን ምንድነው እነዛ ተጨማሪ ማስኬጃ ስራዎችን የጠየቅነው የመንግስት ብድር አገልግሎት ከተሳካልን ሁሉንም እዚህ ቦታ ላይ እንዲገኝና ለህብረተሰቡ አቅርቦት ተጠቃሚ እንዲሆን እኛም ደግሞ ከዚህ ካለንበት ቻሌንጅ ወጥተን ነገር ለሌላው ወረዳና ለሌላው ክፍለ ከተማ ትልቁ እቅዳችን ራዕይ መሆን ነው። በግል መኖሪያ ቤቶች ሳይቀር እንዴት ተገበር እየሆን ያለው ግብርና በወንድማማች ቀጠና የአካል ጉዳተኞችና ወጣቶች የከተማ ግብርና ማህበር የተሰጠውን ከፍተኛ ትኩረት ያሳያል። አሁን ከ200 በግ በላይ ይገኛል ማለት ነው። ስራ ያልነበራቸው ግን ይህን ቦታ ማልማት እንችላለን የሚል በውስጣቸው አስተሳሰቡ ከራሳቸው በመንጣቱ ወረዳውም ደግሞ ቅድሚያ ለእነሱ ሰጥቶ አሁን አጠቃላይ ለአካባቢው ወጣትም አርያ ሊሆኑ በሚችሉበት ደረጃ ኢኮኖሚ መገንባት ችሚዋል ማለት ነው። በበጀት አመቱ አስር ወራት በክፍለ ከተማው ለወጣቶች የስራ እድል መፈጠሩን ሰምተናል። በበጀት አመታችን ወደ ለሚሆኑ ዜጋዎች በኢካ ክፍለ ከተማ የስራ አድል ለመፍጠር ነው። በእቅድ ይዘን እየተንቀሳቀስ ነው ያለ ነው። አሁን ወደ 29ሺ 243 በባለፉት 10 ወራት ለሚሆኑ ዜጎቻችን የስራ አድል ፈጥረናል። በማደራጀትና በከተማ ግብርና ቀጣይነትና ሳስቴናብልና ሬሰንት የሆነ አስተዋጽኦ አለው። የከተማ ግብርና በተደራጁ ማህበራትና በተቋማት አማካኝነት ክፍት ቦታዎች ሁሉ አትክልት በማልማት የእንስሳት እርባታ በማከናወን እየተተገበረ ነው።